ፊልጵስዮስ ምዕራፍ አራትን ጥቂት ቦታዎች ነው አብረን የምናየው። የፊልጵስዮስ መጽሐፍ አራት ምዕራፍ ነው ያለው። የመጀመሪያው የጳውሎስ የምስጋናና የጸሎት መልእክት ነው የሚታየው። ምዕራፍ ሁለት ላይ ትኩረት የሚሰጠው ትሕትናን ከክርስቶስ ስለመማር ይናገራል። ምዕራፍ ሦስት ላይ ትኩረት የሚሰጠው በስጋ አለመመካት ምዕራፍ አራት ላይ የመጨረሻ የምክር ይመስላል ግን እንዴት ነው ያለ ጭንቀት አማኝ መኖር የሚችለው እሱ ላይ ነው ትኩረት የሚሰጠው ያለ ጭንቀት ያለ መጨነቅ አማኝ እንዴት ነው የሚኖረው ያለ ጭንቀት እና ዛሬም ጭንቀትን እየነቀሰ ጌታ ያወጠዋል ግን ዛሬ እግዚአብሔር ያነሳዋል በጥቂት ይሁን በብዙ እንድንጨነቅ ጌታ አይፈልግም። ያነሰዋል። እስቲ ይነሳል በሉ ከቁጥር አንድ ጀምረን እናንብበው። ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ አቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎዲያንን እመክራለሁ ሲንጤክንንም እመክራለሁ። አንተም ደግሞ በሥራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምጦስና ደግሞ ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና። ሁልጊዜ በጌታ ደስ ይበላችሁ። ደግሜ ላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። በአንዳች አትጨነቁ አለ። አትጨነቁ፣ በአንዳች አትጨነቂ፣ በአንዳች አዎ፣ እንደ ሰው በስጋ ከታየ ይህቺ ዓለም ሰውን ሊያስጨንቅ የሚችል ነገር ነው የሞላባት። እረፍት አትሰጥም። ምክንያቱም ከዚች ዓለም በሰው በሰው ፍላጎት የተሟላ ነገር የላትም። ጉድለት አለ፣ በዚህ ምድር ላይ ክፍተት አለ፣ በዚህ ምድር ላይ ስጋት አለ፣ በዚህ ምድር ላይ የሚያስጨንቅ ነገር አለ። በዚህ ምድር ላይ ግን እናንተ ምድራዊ አይደላችሁም፣ ነው ጥገኝነታችሁ ለምድር አደለም፣ ለእኔ ነው። ስለዚህ ምን አትበሉ? አትጨነቁ። አይቶታል ማለት ነው የሚያስጨንቀውን ነገር። የሚያስጨንቅ ነገር በሌለበት እግዚአብሔር አትጨነቁ አይልም። የሚያስጨንቅ ነገር ስላለ ነው። አትጨነቁ ያለው። ታዲያ የሚያስጨንቅ ነገር እያለ ለምንድን ነው አትጨነቁ የምንባለው? ለምን? ጌታ ምንድን ነው ቅርብ ነው ጌታ። ቅርብ ከሆነ መፍትሄ ቅርብ ነው። አቅራቦት ቅርብ ነው። ምሪት ቅርብ ነው። ደህንነት ቅርብ ነው። ሰላም ቅርብ ነው። ስኬት ቅርብ ነው። ክንውን ቅርብ ነው። ፍሬያማነት ቅርብ ነው። ህልምን መፈጸም ይቻላል። ራይን መኖር ይቻላል። ጌታ ምን ስለሆነ ቅርብ ስለሆነ ጌታ ነው ቅርብነት ቅርበቱ ደግሞ በምኑ ልክ ነው? በጌትነቱ ልክ ነው። ጌታ ነው የቀረበን። ጌታ ማለት ሁሉን የሚችል ሁሉ ያለው ሁሉን ማድረግ የሚችል አቅም ያለው ከሁሉ ነገር የበላይ የሆነ ነው። ጌታ ስሙ ይባረ ስለዚህ ምን አትበሉ አለ አትጨነቁ። ይህን የጻፈው ለማን ነው? ለአማኞች፣ ለእኔና ለእናንተ፣ ላንቺ የጻፈው ይህን ቃል ላንቺ። አማኞች ነን አይደል? እምነትና ጭንቀት አብሮ አይሄድም። ዘይትና ውሃ አብሮ እንደማይሄድ በአንድ ዕቃ ውስጥ ዘይትንም ውሃንም ብታደርጉት ሊደባለቅ ይችላል። ሁለቱን እንደ አንድ አንድ ዕቃ ውስጥ እንደተቀመጡ ለአንድ ነገር መጠቀም ይቻላል? አይቻልም። ይልቁንም ምን ይይዛል? ቦታ ይይዛል። ለእምነት ከተፈለገ ብርጭቆ እንበል ማለት ነው ምሳሌ። እኛ ለእምነት ከተፈለገን ጭንቀት ውስጣችን ሲገባ እምነታችንን በሚገባ እንድንጠቀመው አያደርገንም፣ ያውከናል። እምነት ለእምነታችን ትኩረት እንድንሰጥ እምነታችን ላይ እንድንቆም በእምነት እንድንዘረጋ የእምነትን ኃይል እንድንለማመድ አያደርገንም። ጭንቀት ሁልጊዜ ወደ እኛና ወደ ነገሮቻችን ሲጠቁመን ሲገፋፋን ሲያሳየንም፣ እምነት ደግሞ ነገሮቻችንንና ማንን እግዚአብሔርን። ሃሌሉያ አሜን። የምንጨነቀውም ለዚህ ነው። እኛና ነገሮቻችን ስንፋጠጥ ነው የምንጨነቀው። እግዚአብሔርና ነገሮቻችንን ካገናኘን አንጨናነቅም። ለምን እኛ እንጨነቃለን? በቀላሉ የገጠሙንን ነገሮች መፍታት ስለማንችል ነው። እግዚአብሔርና ነገሮቻችን ደግሞ ከተገናኙ እግዚአብሔር ትልቅ ነው። ጌታ ስሙ ይባረክ። አልጨነቅም በሉ አዎ የሚያስጨንቅ ነገር አለ፣ እኔ ግን አልጨነቅም በሉ አትጨነቅ ስላለኝ። ጌታ ስሙ ይባረክ። እስኪ አልጨነቅም በሉ። የምታውት ነገር አለ ሰውነታችሁ የሚያወራላችሁ አለ ቤት ውስጥ የሚያወራው ነገር አለ ኑሮ የሚያወራው ትዳር የሚያወራው ልጆች ላይ የሚታይ የሚወራ ነገር አለ ፊውቸራችሁ ላይ ብሩህ ነገር አለማየታችሁ የሚያወራው ነገር አለ የሚያስደምጣችሁ ነገር አለ ያሰባችሁትን ለመከወን ዛሬ ላይ እጃችሁ ላይ በቂ ነገር ላይታዩ ትችላላችሁ ምርጫችሁን በሚገባ ይሄ ነው ብላችሁ ለመኖር አንዳንድ ነገሮች ጉድለት ይሆኑባችኋል ብዙ ነገሮች አሉ እነሱ ላይ ትኩረት ከሰጣችሁና እናንተና እነሱ ብቻ የምትገናኙ ከሆነ ምን ይፈጠራል? ጭንቀት ይፈጠራል። እናንተን ከመሀል አውጥታችሁ ነገሮቻችሁን ከማን ጋር ማገናኘት? ከእግዚአብሔር ጋር ማገናኘት። ጌታ ስሙ ይባላል። ያንን ለማድረግ ደግሞ ከራስ ይልቅ ማንን ማመን ይጠበቃል? እግዚአብሔርን ማመን ይጠበቃል። ለዚህ አይደል? የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት አሉት ማለት፣ ጉዳያችሁና እግዚአብሔርን አገናኙና እናንተ ውጡ። የተጨነቃችሁት እናንተ የማን ቦታ ስለያዛችሁ ነው? የእግዚአብሔርን ቦታ ስለያዛችሁ። የእግዚአብሔርን ቦታ ይዛችኋል፣ ግን እንደ እግዚአብሔር ልታደርጉት አትችሉም። አቅም የላችሁም። ውስኖች ናችሁ። ይህንን መረዳት አለባችሁ። ይህን ማወቅ አለባችሁ። ስለዚህ እናንተ ራሳችሁን ከዛ አውጡና ነገሮቻችሁን ከእግዚአብሔር ጋር ምን በሉ፣ አገናኙ። ለእርሱ ቀላል ነው። ለሰውም አይቻል ሁሉ ለእግዚአብሔር ይቻላል። ጌታ ስሙ ይባረክ። አንዳንድ ነገሮች ታስቡና አልሆን ሲላችሁ፣ በምትፈልጉት በምትጠባበቁት ልክ ስዕሉን አልሰጥ ሲላችሁ ልትሰርዙት ሁሉ ይቃጣችኋል። ለምን? አትችሉማ፣ አይሆንማ እያስረዳችሁ ነው። ልታቆሙት፣ ልትሰርዙት፣ ልታሻግሩት ሁሉ ይዳዳችኋል። እውነት ነው። ለምን? እናንተ ናችሁ የጀመራችሁ። እስቲ ያንን ነገር ለእግዚአብሔር ስጡት። እግዚአብሔር እንደተናገረ ያደርጋል። እንዳሰበ እንዲሁ ይሆንለታል። የጀመረውን ይጨርሳል። ስለዚህ የሚያስጨንቃችሁን ሁሉ በማን ላይ ጣሉት? በእግዚአብሔር ላይ ጣሉት። የሚያስጨንቃችሁን ነገር በእግዚአብሔር ላይ እስካልጣላችሁት ድረስ ከጭንቀት ልታርፉ አትችሉም። ከጭንቀት ልታርፉ አትችሉም። ይዘበዝባችኋል። ማታም ጸለያችሁ ጸለያችሁ፣ ጌታ ሆይ ለአንተ ተውኩ ብላችሁ ስተኙ፣ ስትነቁ ደግሞ የመጀመሪያ ሀሳባችሁ እሱ ይይዘዋል። ምን አላላችሁትም ማለት ነው። አልተዋችሁለትም አልሰጣችሁትም ማለት ነው። ስለዚህ ነገሩ አሁን የሰጣችሁት ይምሰላችሁ እንጂ እናንተው እጅ ነው። እናንተው እጅ ስላለ አንድ ከጭንቀት አትወጡም። ሁለት እግዚአብሔር አይሰራውም። ለምን በእጁ አልሰጣችሁትም። እግዚአብሔር የሚሰራው ምን ያላችሁትን ነው የሰጣችሁትን። ነገሩ ከባድ ይሁን፣ ነገሩ ቀላል ይሁን፣ ነገሩ የቆየ ይሁን፣ ነገሩ የአጭር ጊዜ ይሁን፣ ነገሩ ወደፊትም የሰጋችሁበት ይሁን፣ የትኛውንም የሚያስጨንቃችሁት ነገር በእርሱ ላይ ምን በሉት ጣሉት። ለእርሱ ተዉት ነው፣ ጣሉት ነው። ምን ማለት ይሆን በቃ መወርወር ጌታ ስሙ ይባረክ። አሜን። ምን አይነት ሰው ነው? እንደ መላው ያድርግ ብሎ የሚል በቃ፣ ለሱ ምን ያለ የሰጠ፣ ለእርሱ የተወ በቃ፣ እሱ እንደ መላው ያርግ። እኔ ምን አላልኩም አልችለውም? እኔም ጋር የለም። በቃ እሱ እንደ መላው ያርግ፣ እሱ እንደ ዘዴው ያርግ። ጌታ ስሙ ይባረክ። ያኔ ሰው ምን ይሆናል? ያርፋል። የሚያስጨንቃችሁ ሁሉ በእርሱ ላይ ምን በሉት፣ ጣሉት። ጌታ ስሙ ይባረክ። ጌታ ምንድን ነው ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ከምስጋና ጋር አለ ለምን ከምስጋና ጋር አስታውቁ እንጂ ምን አትበሉ አትጨነቁ ለምን ከምስጋና ጋር ምስጋና የእምነት ማስረገጫ ነው ማረጋገጫ ነው ጌታ ይመስገን ያደርገዋል ብላችሁ ካሰባችሁ ያደርገዋል ብላችሁ እግዚአብሔር ካመናችሁት፣ ወደ ምንድ ነው የምትገቡት? ወደ ምስጋና። ልትጨነቁ አትችሉም። ጭንቀት አይመጣላችሁም። እንዲህ ሲያደርግ ካያችሁት፣ እግዚአብሔር ሲያደርግ ካስተዋላችሁት፣ እግዚአብሔር ያቃታችሁን ነገር እሱ ሲሰራላችሁ ካያችሁ፣ እንዴት ትጨነቃላችሁ? ይልቁንም ምን ትላላችሁ? ታመሰግናላችሁ። ከምስጋና ጋር አሁን ልብ በሉ በጸሎታችንና የጸሎታችንን ውጤት በመቀበላችን መካከል ያለውን ጋፕ የሚሞላ አንድ ነገር ነው። ምን መስጋና። መጸለይ እናውቅበታለን። ዝም ማለት አንችልም። ሁኔታው ራሱ ያጸለይናል። መጮህ እንችላለን። ያስጮኸናል። ዝም ማለት አንችልም። ግን እንቀበላለን ወይ መጸለያችንን ወደ መቀበል የሚገለብጥልን ወደዛ የሚያደርሰን መሐከል ምን ሲኖር ነው? ምስጋና። ምስጋና ካለ ምን አለ ማለት ነው? እምነት አለ። ጌታ ስሙ ይባረክ። አምነነው አለ። እግዚአብሔር እንደሚያደርግ እንደሚችል አምነናል። እንደሚሰራልን አምነናል። እንደሚያበጀው አምነናል። እንደሚቀይረው፣ እንደሚለውጠው፣ እንደሚሳካልን አምነናል። በማ በእግዚአብሔር ያን ጊዜ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም አእምሮን ሁሉ ይላል። አእምሮን ሁሉ ምን ማለት ነው? እኔ እንደውም አጠናሁት። አእምሮን ሁሉ ማን ስንት አእምሮ ነው ያለን? አእምሮን የሚያልፍ አይልም፣ አእምሮን ሁሉ የሚያልፍ ነው። ስንት አእምሮ ብዬ ሄድኩ፣ ወደ በግሪክ ወደ ተጻፉት ገባሁ። መረዳትን ሁሉ የሚያልፍ ነው። አንዳንድ ነገርም እኮ የሚያስጨንቃቸው የመረዳት ውጤት ነው፣ አደል እንደማትችሉ ምን ስትሉ ስትረዱ ሲገባችሁ ከእናንተ በላይ እንደሆነ ምን ስትሉ ሲገባችሁ፣ ያኔ ነው ጭንቀት። እንደምትችሉት ካወቃችሁ የትኛውንም ነገር ለምን ያስጨንቃችኋል? ያስጨንቃል እንዴ? አስጨንቅም እኮ ጭንቀት እኮ የሽንፈት ምልክት ነው። ጭንቀት ያለመብቃት ምልክት ነው። ጭንቀት የድክመት ምልክት ነው። ሰው ከገጠመው በታች ሲሆን ነው የሚጨነቀው የገጠመውን መፍታት ሲያቅተው፣ የፈለገውን በፈለገው ጊዜና በፈለገው ሰዓት በፈለገው ሁኔታ በፈለገው መልኩ ማድረግ ሲያቅተው፣ ማባረር የፈለገውን ማባረር ሲያቅተው፣ ማምጣት ማቅረብ የሚፈልገውን ማቅረብ ሲያቅተው፣ እንዲሆንለት የሚፈልገው ሲርቅበት፣ ያኔ ነው ምን የሚፈጠረው? ጭንቀት አንድ በአንድ ነገር ላይ ኤክስፔክት የምታደርጉትን በዛ ልክ በምትጠባበቁበት ልክ ካልመጣ አትጨነቁም? እንግዲህ ለጭንቀታችሁ ምክንያቱ ምኑ ነው ማለት ነው? የምትጠባበቁት ለምትጠባበቁት ነገር ደግሞ እናንተ አደላችሁ። የእግዚአብሔር ቃል እንዲህ ይላል ምሳሌ 16 ላይ የሰው ዝግጅት ዝግጅት ከማን ነው? ከሰው ነው። የምላስ መልስ ግን አዎ፣ ሰው በልቡ ይዘጋጃል በውስጡ ይዘጋጃል፣ ህልም ይይዛል፣ እቅድ ይይዛል፣ ፕላን ያወጣል። ይሄ የእሱ ዝግጅት ነው። የምላስ መልስ ግን ከማን ዘንድ ነው ይላል? ከእግዚአብሔር ዘንድ። ያን ዝግጅታችሁን ምን ስታደርጉ ለእግዚአብሔር ስታቀርቡና ስተዉት፣ ለእግዚአብሔር እኮ አቅርቦ መተው እግዚአብሔርን ማመንን ይጠይቃል። አሜን አሜን በሉ። ለምንድነው የሰጠነውን መልሰን የምንወስደው? ጌታው ይሄንን ነገር ላንተ ትቻለሁ ብለን ሰከንድ አንቆይም። ከተንበረከክንበት ስንነሳ አብረን ነው ይዘን የምንነሳው፣ ትተና አንነሳ። ለምንድን ነው ለምን ይመስላችኋል? እግዚአብሔርን ምን አላል ነው አላመንነውም። ይመስለናል እንጂ አላመንነውም፣ አልተውንለትም። ለእግዚአብሔር ሁሉን ነገር ፈጽሞ ከተውንለት እግዚአብሔርን ሙሉ በሙሉ ምን ብለናል ማለት ነው? አምነነዋል ማለት ነው። ጌታ ስሙ ይባረክ። አሜን። ከዛ ቅድም እንደዘመር ነው እንደ መላው ያደርግሱ፣ እንደ ዘዴው ያደርግሱ። ጌታ ስሙ አሜን። አእምሮን ሁሉ መረዳታችሁን ሁሉ የገባችሁን ሁሉ ያስተዋላችሁትን ሁሉ የሚያልፍ የእግዚአብሔር ሰላም አእምሯችሁን ምን ይላል አለ፣ ይጠብቃል። ምን ማለቱ ነው? ዝም ብሎ እግዚአብሔር ሰላምን ይሰጣችኋል፣ አደለም። ጌታ ኢየሱስ እንዳለው ነው። ጌታ ኢየሱስ እንዳለው ነው። የራሱን የእግዚአብሔርን ሰላሜን እሰጣችኋል። የማንን ሰላም? የራሱን። እግዚአብሔር የሚሰራው ነገር የለውም አለው እንደውም እንደሱ የሚሰራ የለም። የሚፈልገው ነገር የለም አለው። ግን የሚያስጨንቀው ነገር አለ የለም። ሁሉን ስለሚችል ጌታ ስሙ ይባረክ። ለሰከንድ እግዚአብሔር ምን የለበትም፣ ጭንቀት የለበትም። ልክ በቃ የእሱን ሰላም ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ እንዳለ ቆላስያስ 3 15ም የክርስቶስ ሰላም በልባችሁ ይንገስ፣ ይግዛ እንደሚል ጌታ ስሙ ይባረክ። አሜን እና ምን ሳንጨነቅ እንድንኖር የቱን ያ ያስጨነቀን ነገር ላይ አሁን በእምነት እንድንኖር ሳንጨነቅ እንድንገኝ አርፈን እንድንገኝ። ምንድን ነው ግን እናንተ እያስጨነቃችሁ ያለ? ምንድን ነው የከበዳችሁ? ነገሩን በእናንተ አይን ስታዩት ከብዷችኋል። በእግዚአብሔርስ አይን አያችሁት? ነገሩ ትልቅ ነው። በእግዚአብሔር አይን ስታዩት ቀላል ነው አባቶቻችን የተቸገሩት እንደዚህ ነው ከነአንን ለመውረስ ሙሴ ሰላዮች ላከ ስንት ሰላዮች አስራ ሁለት አስሩ አይተው አስራ ሁለቱም ነው አንድ አይነት ነገር ያዩት አይተዋል አስሩ ሲመጡ ምንድን ያሉት አይቻልም ለምን ምክንያት ውስጥ እነዚህን ማሸነፍ እነዚህን መውረስ አንችልም ለምን በጣም ትልቅ ናቸው በእነሱ አይን እኛ እንደ ምንድን ነን እንዳንበጣ በማን አይን እኛ? በእኛ አይን ቢሉ ሲሉ እኮ እሺ፣ ጥሩ ነው። ራሳቸውን እንደምን ሆነው አይተዋል? እንዳንበጣ ሆነው አይተዋል። በእነሱ አይን ማለት እነሱ ደግሞ እኛን ሲያው እንዴት ገብተው እንዴት አስ ኖ አኛችሁ ጭንቀት እኮ ነው ይህን ሁሉ ያመጣባቸው። በምንም መልኩ በምንም መልኩ እኔ እንደማይህ አንተ ያንን ልታውቅ አትችልም። በነሱም አይን እንዲሁ ነን አሉ። አንበጣ ነን፣ ስለዚህ ምን አንልም አንችልም አሉ። ልፋት ልፋት፣ ከዛ ድረስ መተን ከግብጽ ድረስ መተን ልፋት ድካም። እነዛ ሁለቱ ደግሞ ምንድን ነው ያሉት? አዎ፣ ረጃጅሞች ናቸው። አዎ፣ ትልልቅ ግዙፎች ናቸው። ግን ጥላቸው ተገፈዋል፣ እንደ እንጀራም ይሆኑልናል። እንውጣና ምን እንበል? እንውረስ። ጌታ ስሙ ይባረክ። ሁለቱም የምን ውጤት ነው? የይታ ውጤት ነው። ጌታ ይመስገን፣ አሜን። የሚገርመው ነገር ሁለቱ ላኪያቸውን ያውቃሉ፣ አስሩ ግን አያቁትም። አዎ ረጃጅም ናቸው፣ አዎ ግዙፍ ናቸው፣ ግን የላካቸው ከእነሱ ይበልጣል። ውረሱ የሚለው ሐሳብ የነሱ ሳይሆን የማን ነው? የላኪው ነው፣ የእግዚአብሔር ነው። ስለዚህ እነዛ ሰዎች አንወረስም ብለው ቢያምፁ ቢያስቸግሩ፣ ጸቡ ከወራሾቹ ጋር ሳይሆን ከአውራሹ ጋር ነው። ከእግዚአብሔር ጋር አገናኝተው ዞር ማለት ነበረባቸው ከመጨናነቅ። አንተን አደል እነዚህን ውረሱ ያልከው፣ አስወርሰን፣ እኛ አንችልም። እነሱ ግን ምንድን ነው ያሉት ልንወርስ አንች በቃ አይሆንም የህዝቡንም ልብ ምን አሉት ነው የሚለው አቀለጡት አቀለጡት ህዝቡ ምን ወሬ ሰማ ክፉ ወሬ የጭንቀት ወሬ የፍርሃት ወሬ የጥርጣሬ ወሬ የድካም ወሬ አይቻልም የሚለውን ድምፅ ነው የሰማው ህዝቡ ሳያው እነዛ ስሻይተው ነው እነዚህ ልባቸው የቀለጠው በምንድን ነው በወሬ አንዳንዱ እኮ እንዲሁ ነው ሳይጋፈጥም በጭንቀት በወሬ ብቻ ነው የሚጨነቀው። እየሰማችሁኝ ነው? አልተጋፈጠውም እኮ በምን ብቻ፣ በወሬ ብቻ፣ በሰማሁ በቃ፣ አየር ላይ በሚሄድ ነገር፣ ምንም ይሆን ምንም። ብቻ የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት፣ ጣሉት። እርሱ ስለ እናንተ ያስባልና ምን ይላልና። ኧረ እባካችሁ ድገም። ውስጥ እስቲ እግዚአብሔር ስለ እኔ ያስባል በሉ ያላደረጋችሁት ነገር እኮ ካስጨነቃችሁ በሀሳብ ደረጃ ነው ገና አደል ወይ ስታስቡት ነው የከበዳችሁ ስታስቡት ነው ያስጨነቃችሁ በሀሳብ ደረጃ ናችሁ አደል እግዚአብሔርም ደግሞ ስለ እናንተ ምን ይላል ያስባል እናንተ ያሰባችሁትን እንዲሆንላችሁ ያሰባችሁትን እግዚአብሔር ደግሞ እንዲሆንላችሁ ምን እያለው ነው እያሰበው ነው ግን የሚሰራው የሚያከናውነው እናንተ ምን ስትሉት ነው ስትሰጡት ነው ልቀቁለት አዎ የምታዩት ከባድ ሊሆን ይችላል እለት እለት እያሰጋችሁ ሊሆን ይችላል በቀረበ ቁጥር ጭንቀት ውስጥ እየከተታችሁ ሊሆን ይችላል ግን ለማን ተውት? ለእግዚአብሔር ተውት አእምሮን ሁሉ የሚያልፍ የክርስቶስ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁና ሀሳባችሁን ምን ይላል ይጠብቃል ምን አትሉም ማለት ነው አትጨነቁ የአእምሮ ጠባቂ የእግዚአብሔር ምንድን ነው ሰላም ነው ያን እግዚአብሔርን ሰላም ለማግኘት ሙሉ በሙሉ ለእግዚአብሔር መሰጠት ያስፈልጋል ሙሉ ለሙሉ በእግዚአብሔር ለእግዚአብሔር መገዛት ያስፈልጋል ሙሉ በሙሉ እግዚአብሔርን ማመን ያስፈልጋል የአእምሮን ምን ለማግኘት ሰላምን ለማግኘት ረፍትን ለማግኘት ምን ያህል ታምኑታላችሁ እግዚአብሔርን ልብ በሉ አማኝ በአንድ ነገር ላይ ከተጨነቅን ከእግዚአብሔር ይልቅ ማንን አምነናል ማለት ነው ችግሩን አምነነዋል ለእኛ ከእግዚአብሔር ይልቅ ችግሩ ምንድን ነው ቅርብም ነው ትልቅም ነው ነገር ግን የእግዚአብሔር ቃል ሲናገር ጌታ ግን ምንድን ነው የሚለው ቅርብ ነው ነው የሚለው እንጂ የሚያስጨንቃችሁ ነገር አይለም አሜን በሉ ባካችሁ ቅርብ የሆነ እኮ የምታየው ቅርብ የሆነ የምትጨብጠው ቅርብ የሆነ የምትዳስሰው ጌታ ይመስገን እስቲ ከሚያስጨንቀኝ ይልቅ ጌታ ቅርብ ነው በሉ አዎ ዳዊትም እንደዚህ አለ እግዚአብሔርን ሁልጊዜ ፊት ለፊቴ ያየዋለሁ በቀኝም ነውና አልታወክም ሁልጊዜ ማንን አየዋለሁ? በከፊቴ እግዚአብሔርን። ጌታ ስሙ ይባረክ። ነገሮቹን አይልም፣ ሁኔታዎቹን አይልም። እግዚአብሔርን ሁልጊዜ ፊት ለፊቴ አየዋለሁ፣ በቀኝም ነውና ምን አልልም? አልታወክም። ጌታ ስሙ ይባረክ። የእግዚአብሔር አብሮነትን ካወቅን አንጨነቅም። ጌታ ለእኛ ቅርባችን እንደሆነ ከገባን አንጨነቅም። ለእኛ እንደቀረበ ካወቅን አንጨነቅም። ሊረዳን እንደቀረበ ካወቅን አንጨነቅም። ሊያግዘን ራሱን እንዳቀረበ ካወቅን አንጨነቅም። እግዚአብሔር እንዳለ እኮ እናውቃለን፣ በደንብ ነው የምናቀው። ግን እግዚአብሔር እንዳለ ማወቅና ለእኔ ነው ያለው ብሎ ማወቅ ይለያያል። የሰማችሁ ነው። የትኛውም አማኝ እግዚአብሔር እንዳለ ያውቃል። በቃ እግዚአብሔር አለ ያውቃል። ግን ለእኔ ነው ያለው። እግዚአብሔር እንዳለ ማወቅ ብቻ ከጭንቀት አያወጣችሁም። እግዚአብሔር ለእናንተ እንደሚኖር ካወቃችሁ ከጭንቀት ትወጣላችሁ። ለዚህ ነው ጌታ በእናንተ ውስጥ ስለ እናንተ እንደሚኖር አታውቁምን ይላል። ስለማ ስለእኛ በማን ውስጥ በእኛ ውስጥ። ስለዚህ ምን አንልም፣ አንጨነቅም ስ አልጨነቅም በ ደገሙና ላንብብላችሁና እንጸለያለን። ዛሬ የጸሎት ቀን ስላለ ጌታ ይመስገን እንጸለያለን። የእውነት እንጸለያለን። አሜን አሜን አላችሁ። ቅርብ የሆነውን ጌታ ማየት ትፈልጋላችሁ እ እኛ ካልወጣን ካልሰጠን ካልለቀቅንለት ጌታን እዛ ቦታ አናየውም። እስቲል ማንን ነው የምናየው? ችግሩንና ራሳችንን ችግሩ እንዳለ ይሁን ልታንቀሳቀሱት አትችሉ። እናንተ ቦታ ልቀቁ። ለማ ለእግዚአብሔር እናንተ ለእግዚአብሔር ቦታ ካልለቀቃችሁ ችግሩ ቦታችሁን ያስለቅቃችኋል። አትጠራጠሩ ፖዚሽናችሁን ያስለቅቃችኋል። ችግሩ ችግሩ የሚለቀው ለማ ብቻ ነው ለእግዚአብሔር ብቻ ነው። መዝሙር መቶ አስራ ሦስት ላይ ምን ይላል? አንቺ ዮርዳኖስ ስቲል ጠይቅሻል። አ ማንን አይተሽ ነው የሸሸሹ ማን መቶ ነው? ማንን አይተሽ ነው ከምንጭሽ የተቋረጥሽ ወደ ኋላ የተመለስሽው? የሸሸሹ ማንን አይተሽ ነው አሉ ስለማ እግዚአብሔር መጣ ስለ ያዕቆብ፣ ስለ ህዝቡ፣ ስለ እስራኤል እግዚአብሔር መጣ። ማንን አይታ ነው ማለት ነው የሸሸችው? እግዚአብሔርን አይታ እሱ መጣ። ፊት ለፊት ጌታ ስሙ ይባረክ። ሰውማ በበትርም ይሁን በምን በበጋም ይሁን በክረምት እኮ ሰውና ዮርዳኖስ ተገናኝተዋል። ሸሽቶ ያውቃል እንዴ ሰውን? ዛሬ እኮ አዲስ ነገር ነው። ማን መጣ? እግዚአብሔር መጣ። አሜን። ለዚህ ነው ያልኳችሁ እናንተ ቦታውን ስትለቁለት ችግሩና እግዚአብሔር ከተገናኙ ችግሩ ቦታ ይለቃል። እናንተ ግን ቦታችሁን ለእግዚአብሔር ካለቀቃችሁ ችግሩ ቦታችሁን ያስለቅቃችኋል። ጥያቄ የለውም። ሐሳባችሁን ያደናቅፋል። ከዓላማችሁ ትጓደላላችሁ። ማድረግ ያለባችሁን ጊዜ ታራዝማላችሁ። ከከበደም ታቋርጡታላችሁ። አስለቀቃችሁ ማለት አይደለም ችግሩ ስ ኔ እግዚአብሔርን አምናለሁ። አትጨነቅ ያለኝ ታማኝ ነው። በደንብ በይ አንዳንዴ እኮ ላናሸንፍ እንታገላለን። ጥሩ አደል? ለእግዚአብሔር እጅ እንስጥ። አንዴ እኮ ነው እግዚአብሔር የሚታመነው፣ አደል? አደል ወይ? በቃ ጌታ ይመስገን። አንዴ ነው የሚታመነው እግዚአብሔር። ዳዊት እኮ አለ አንዴ እኮ ነው አንድ እግዚአብሔር፣ አንድ ጊዜ የተናገረ እኔም ይሄን ብቻ ሰማሁ፣ ኃይል የእግዚአብሔር። በቃ ጌታ ስሙ ይባረክ፣ አሜን እንደኛ እኮ እውነቱን እኮ ነው ጌታ በጎች ሲል ቅድም ነው ውስጤ አላወራሁትም እንጂ ማስተዋል መጣለኝ። በጎች አደል ያለ። እንወጣለን መልሰናል። በበትሩ እንወጣለን። እረኛ እንደዛ አደል በጎቹን እየነዳ ሲሄድ ይወጣበታል፣ መለስ ያደረገዋል፣ ይወጣበታል፣ መለስ ያደረገዋል፣ ይወጣበታል፣ መለስ ግን እንደዛ እያደረገ እግዚአብሔር ያየለት ቦታ ያደርሳቸዋል። ውሃም ጋር ከሆነ ውሃም ጋር፣ ሳርም ጋር ከሆነ ሳር፣ ቤታቸውም ከሆነ ቤታቸው እንደዛ ነው። አይዟችሁ ወጣ ገባም እያደረገ እግዚአብሔር ያስጨርሳል። አሜን ያስጨርሳል። እስቲ ያስጨርሳል በሉ። እግዚአብሔር ታማኝ ስለሆነ አሜን፣ ታማኝ ነው። እስቲ እግዚአብሔር ታማኝ ነው በሉ። ያስጨነቀኝን ቀድሞ አይቶታል። የሚጠብቀው እኔ እስክተውለት ነው። ዛሬ ሁሉን ነገር ለጌታ ትተዋላችሁ፣ እግዚአብሔር ይሰራዋል። አሜን ያበጀዋል። ነፃ ሆናችሁ ትሄዳላችሁ። ታውቋችሁ ትሄዳላችሁ። እንዲህም እንዲያማልላችሁም በቅርብ ከሰው ጋር ጸለይኩኝ። አንድ እህታችን እንዲህ እንዲህ ጉዳይ ገጥሞኛል እና ጸልይልኝ አለች። ኖርማል ነው። ትክክል ነው። አንዳችሁ ለአንዳችሁ ምን በሉ፣ ጸልዩ ስላል ጸለይ ጸለይ። ነገሩ ገና የሚሆን ነው። ገና የሚሆን ነው ያልታወቀም ነው። እና ከብዷታል። ጸሎት ያስፈልጋል። አዎ በነገራችን ላይ አለመጸለይ መታበይ ነው፣ ትምክት ነው አለመጸለይ፣ በእግዚአብሔር ፊት አለማቅረብ። መጸለይ ግን ትህትና ነው፣ ዝቅ ማለት ነው፣ በእግዚአብሔር ፊት መንበርከክ ነው። አሜን በሉ ባካችሁ። አሜን ከዛ ጸለይን፣ ረጅም ሰዓት በስልክ ጸለይንና እኔ ልብ ውስጥ ሆኗል አልኳት። በቃ እኔ ሰላም ነው የተሰማኝ፣ አሁን ሆኗል አልኳት። አሜን አለች፣ እልል አለች ስንጨርስ። ፓስተር እንደ የሆነልኝ ያህል ነው አሁን እየተሰማኝ ያለው አለች። ምን ተንከባለለ ጭንቀት፣ ማ ቦታውን ያዘ። በቃ የእውነት በከቀናት በኋላ አደረገው እግዚአብሔር፣ ሆኖ አየችው። አያችሁ፣ እግዚአብሔር ያደርጋል። ዛሬም በምን ውስጥ ነው ያላችሁ? ምንድን ነው ያስጨነቃችሁ? ያስጨነቃችሁ ነገር ያስጨነቀው እናንተን እንጂ እግዚአብሔርን አይደለም። አሜን በሉ ባካችሁ፣ አሜን። ዛሬ እኛ ቦታውን እንለቃለን፣ እግዚአብሔር ቦታውን ይይዛል። ያስጨነቀንን ነገር በሙሉ ይሰራዋል። እስኪ እንደዚህ በሉ፣ እግዚአብሔር ሆይ በሉ፣ እኔ ላደርገው ባለመቻሌ ውጤቱ ጭንቀት ሆኖብኛል አንተ ግን ስለምትችል ለምትችለው ዛሬ ለቃለሁ፣ እቶዋለሁ።